እነዚህ ማዕከላት የሲኒማ ኢንዱስትሪው በባህሪው በቴክኖሎጂ እና በግብዓት ዘመኑ ያፈራቸውን ቁሳቁሶችና ምቹ ስቱዲዮዎች ሊሟሉለት እንደሚያስፈልግ በመገንዘብ የኢትዮጵያ የፊልም ኢንዱስትሪ በዓለም አደባባይ ሀገራችንን እንዲያስጠራ ባህሎቻችንና እሴቶቻችንን እንዲያስተዋውቅ ብሎም የዘርፉን አቅም እንዲያጎለብት በማሰብ ጭምር የተገነባ ነው። ነባሮቹ የሲኒማ ቤቶቻችን ወቅቱ ከደረሰበት ስልጣኔ ኢንዱስትሪው ከደረሰበት እድገት አንጻር ስናያቸው ለኢንዱስትሪው የማይመቹ የኪነ ጥበብንና የከያንያኑንም ክብር የሚያሳንሱ አሮጌ ሲኒማ ቤቶችን በማደስ ከተማችንን እንዲመጥኑም በማድረግ ለኢንዱስትሪው እድገት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 ወደ አዳራሽ እና ወደ ከተማ ማዕከል እና ወደ ትልልቅ ማዕከላት ብቻ በመግባት ሳይሆን ወደ ሰፈር ወደየ አካባቢው ጠጋ እንዲል የማድረግ ስራ ተሰርቷል። እንሆ ዛሬም ዳግም እጅግ ዘመናዊ ለሲኒማ ኢንዱስትሪ አገልግሎት ብቻ የሚውል ራሱን የቻለ ኮምፕሌክስ አጠናቀን ሪባን ለመቁረጥ በቅተናል እና ሁላችሁንም በድጋሚ እንኳን ደስ ያላችሁ ማለት ወዳለሁ። ክብርት ሚኒስተር ክብራት እና ክብራት ይህ አዲስ የሲኒማ ኮምፕሌክስ ባለ 15 ወለል ከመሬት በታች ባለ ደግሞ አራት ወለሎችን የያዘ ወይም ጂ ማይነስ ፎር የመኪና ማቆሚያ ያለው 24 ሺህ ካሬ ሜትር መሬት ላይ ያረፈ በውስጡም እዚህ የምንገኝበት ይህ አዳራሽ ማለት ነው፣ 887 እና 592 ታዳሚዎችን